ዶቼ በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬም ኪራ ከጽናት ጋር በድጋሚ ተጣላ ማለት ነው። ያለውን ነገር ለምንድነው ግልጽ ማታርግልኝ? ምን በድየሽ ነው ምን ባደርግሽ ነው እንደዚህ የምታሰቃየኝ? ፍቅሬን በግልጽ ስለገለጽኩልሽ ነው፣ ስለወደድኩሽ ነው፣ ስላፈቀርኩሽ ነው ብሎ ቢጠይቃትም ነገር ግን ያ ሚስጥር ደግሞ ጽናት ይዘው ስለነበረ ልክ እንደማትፈልገው አድርጋ በቃ ተወኝ፣ እኔ ላንተ ለሆነ አልችልም ብላ ግልጹን ተናገረች ማለት ነው። ሰላም ሰላም፣ ውድ የሀገሬ ልጆች ብያላችሁበት ስፍራ እግዚአብሔር ሰላም ይብዛላችሁ። በሀገር ውስጥም ከሀገሮችም እንዲሁም በዓለም ዳርቻ ያላችሁ እግዚአብሔር አምላክ ይጠብቃችሁ። አገራችንን ሰላም እግዚአብሔር ያደርግልን። ለዚህ ቻናል አዲስ ሲሆናችሁ እንዲሁም ደግሞ የጽናት ድራማ እንደኔ ሱ ሲሆነባችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንዲሁም ደግሞ አዳዲስ ቪዲዮዎችን አዳዲስ መረጃዎችን ይዤ በምመጣበት ሰዓት እንዲደርሳችሁ ሰብስክራይብ በማድረግ ተቀላቀሉ ማለት ነው። አሁን ላይ እውነት የጽናት ነገር እኔ እራሱ እያሰጋኝ ነው። ጽናትዬ በጣም ነው የምታሳዝነኝ። በጣም እንደምትወደው በጣም እንደምታ እና ኪራ፣ ምን አድርጌሽ ነው? ምን በድዬሽ ነው? በባለፈውም ብሏት ነበር ኃይለ ቃላት በላዩ ላይ ስትናገር በጥፊ ብሏት ሄደ ማለት ነው። በዛሬ ቪዲዮ ስንመለከት ደግሞ መጠጥ ጠጥቶ ሰክሮን የመጣ ይሄ ሁሉ በጽናት ምክንያት ነው፣ በጣም ስለሚወዳት ማለት ነው። በቃ እሱ ጽናትን ሊያጣ አይፈልግም እና ያለውን ነገር ያው ሚስጥሩን ባትነግረውም እኔ ላንተ ለሆነ አልችልም ተወኝ፣ በቃ ስትለው እኔ በፍጹም አልተውሽም ምክንያትሽን ሳትነግርኝ እኔ አንቺን የምተውበት ምክንያት ይሄ ነው ይሄ ነው ሳትይኝ እኔ በፍጹም አልተውሽም ጽናት፣ የውሸትሽን ነው ትወጅኛለሽ እኮ ሲላት፣ አዎ ኮ እወድሃለሁ ብላ እቅፍ አድረገችው ማለት ነው። ሰክሮ መጥቶ ነበር። ስካር ከለቀቀውን በኋላ ክላሷ ላይ በጣም አዝና ጭንቅላቷን ይዛ ቁጭ ብላ ነበረ። ቁጭ ብላ ሳለች ቀጥ ብሎ ክላሷ ገባና ጽናት ምን ብበድልሽ ነው? ማፍቀሬ ስህተት ነው እንዴ? ስላፈቀርኩሽ ነው እንዴ? ግልጽ ስለተናገርኩሽ ነው እንዴ? ብሎ እውነት ተለማመጣት እውነት ለመናገር ሲለማመጣት ያው ባለፈው ቪዲዮ እንደተመለከት ነው ደግሞ የኪራ አባት ሀሴትና ኪራን ለማጋባት ጽናትን ቃል ግቢልኝ አግባቢልኝ ብሏት ነበር። በዛን ሰዓት ደግሞ የገባችውንም ቃል ያለመብላትም እንዲሁም ደግሞ ራስ ወዳጅ ያለመሆን ብዙ ጥረት እያደረገች ነው አሁን ላይ። ነገር ግን እሷ እየተጎዳች ለነሱ ደስታ ብላ ማለት ነው። እውነት አሁን ላይ በቃ ፍቅሬን አሳልፌ ሰጥቼ እኔ እየተጎዳው ለነሱ ደስታ ስል ግድ ማድረግ አለብኝ ራስ ወዳጅማ አልሆንም እያለች ነው በቃ ጋር ራሷን በራሷ እያሰላሰለች ታወራለች። በጣም ጨንቋት ነበረ። ምሩ፣ ምንድነው ንገሪኝ፣ ናሆሜም፣ ልክ አይደለሽም፣ ምንድነው ችግር የተፈጠረ ችግር አለ እንዴ ብለው ቢጠይቋትም ምንም መልስ ልትሰጣቸው። እና ምንም አይነት መልስ ልሰጣቸው አልቻለችም ማለት ነው። በጣም ከፍቷታል፣ በጣም አዝናለች። የገባችንም ቃል ደግሞ ግዴታ መፈጸምም ስላለባት እንዲሁም ደግሞ ራስ ወዳጅ አልሆንም በማለት የትዬን እና የጋሼን እንዲሁም ደግሞ የኪራን ቤተሰብ ግዴታ ማስደሰት አለብኝ። የምወደውን የማፈቅረውን ሰው አሳልፊ አይኔ እያየ የምሰጠው ለትዬና እንዲሁም ለኪራ ቤተሰብ ደስታ ስል ነው። እናም ደግሞ ቃል ገብታለች። እውነት ለመናገር ቃል ገብታለች እንደዛ እየወደደችው እያፈቀረችው ከባድ ነው የምር። የምታፈቅሩትን ሰው ለሌላ ሰው አሳልፎ መስጠት ማለት ፀፀቱ ራሱ አይወጣም ማለት ነው። እና በጣም ከባድ ነው። ቢሆንም ያው ዞሮ ዞሮ እኔ እንደማስበው ከሆነ ጽናትና ኪራ ታያላችሁ፣ አንድ ነው የሚሆኑት። አሁን ላይ ያለው ነገር በጣም ውስብስብ ነው። በጣም እውነት ለመናገር ከባድ ነው። እና ከልጅቷ ጋር ደግሞ እየተቀራረቡ ነው፣ እየተጫወቱ ነው። አሁን ላይ ፍቅር ፍቅር እንትን ባይሉ ይቀራረባሉ፣ ይጫወታሉ። ከሐሴት ጋርም እንዲሁም የኪራ ማባት አግባቢያቸው ሁለቱም እንዲፋቀሩ እንዲጋቡ እያሉ ባለፈው ሲያወሩ ነበረ። ለዛ ጽናት እነሱ ሲያወሩ ሲጫወቱ ስታያቸው ትደነግጣለች፣ ታዝናለች፣ በቃ ይከፋታል። ምን ልበላችሁ እውነት ኪራ ራሱ ግራ ተጋብቷል። እኔ እኮ ምንም በእኔና በሀሴት በኩል የተፈጠረ ነገር የለም ዝም ብለን እያወራን እና ቅጣት የሚባል ነገር አለ፣ በእሱ ስንጫወት ነው የመጣሽው ብሎ ሊያስረዳት ቢሞክርም፣ እሷ ግን ሁሉን ነገር ስለምታቅ አይ ችግር የለውም ሲጀመር እኮ አንተ ለእኔ አትሆነኝም ስትለው፣ ያለውን ግልጽ አድርገሽ ምንም ሳታስቀሪኝ ሚስጥሩን ግልጽ አድርገሽ ንገርኝና መተው ካለብኝ እተዋለሁ፣ ግን ሳትናገርኝ ጽናት በፍጹም እኔ አንቺን ልተውሽ አልችልም ነው ያለው ኪራ ማለት ነው። ምክንያቱም በእሷ ምክንያት ኪራ ራሱ እየተጎዳ ነው። ይህንን ሚስጢር አያቅም ኪራ፣ ይህንን ሚስጥር አያቅም ሀሴትና ኪራ ሀሴትን ማግባቱን የሚያውቅ ነገር የለም። ሀሴትም አሁን ላይ የምታውቀው ነገር የለም፣ ግን እየተጫወቱ ነው። በነገራችን ላይ ግን የኪራ አባትና ጽናት ናቸው ሁለቱ እንደሚጋቡ የሚያውቁት ማለት ነው። ስለዚህ አሁን ላይ ግራ ተጋብቷል። ጽናት ለመናገር ያለውን ሚስጥር ደግሞ ስትጠይቃት ነበር የሆነ ነገር ተፈጥሯል። ልክ አይደለሽም፣ ሰሞኑን እስኪ ራስሽን ተመልከች አለቻት። ምሩ ማለት ነው ጽናትን። ጽናት ደግሞ ያለውን ነገር ያው ለመናገርም ከብዷታል ግን ልትነግራት ትፈልጋ ሳለች ቃለቀ ማለት ነው። በቀጣይ ደግሞ የምንሰማው ይሆናል። ሚስትሩን ለምሩ በምታካፍልበት ሰዓት እስኪ ምን እንደሚፈጠር በሰፊው እናያለን ማለት ነው። እና ውዶች ከጽና ድራማ ምን ተማራችሁ? እስቲ ምን ተገነዘባችሁ? ያው እንደተመለከት ነው ቪዲዮን እንደምንመለከተው ከሆነ ጽናት አሁን ላይ እየተሰቃየች እየተቸገረች አለችው ከራሷ ደስታ ይልቅ ለኪራ ቤተሰብ ደስታ ስትል ነው። ኪራን ጠልተው አይደለም፣ ኪራን በጣም ነው የምትወደው በጣም ነው የምታፈቅረው። ኪራን በጣም ይወዳታል፣ ፍቅሩ እስካሁን ድረስ አልቀነሰም። ያለውን ነገር በግልጽና ሁሉንም ነገር ካልነገርሽኝ በስተቀር እኔ አንቺን ልተውሽ በፍጹም አልችልም ሲላት፣ እውነት አዘነች። ሰክሮ ሁላ ሲመጣ አንሶላ አልብሳው፣ ጫማውን አውልቃ አስተኛችው ማለት ነው። ምክንያቱም ኪራ ላይ እንዳትፈርድ እኮ እሱ ምንም የሚያውቅ ነገር የለም ይሄ ነገር የሆነው ይሄኑን ነገር ሁሉ ነገር ይሄ መዘዙን ላይመጣው የኪራ አባት ከመጡ በኋላ ነው ይሄ ነገር የተፈጠረው በመካከላቸው ማለት ነው። ይሄና ለርቀት አልነበረም በፊት ይሄና ለርቀት ምንም ርቀት በፍጹም በመካከላቸው አልነበረም። ነገር ግን አሁን ላይ ጽናት እየራቀችው ያለችው ሀሴትና ኪራ ተግባብተው ተፋቅረው እንዲጋቡ ፈልጋ ነው። እኔ ላንተ ልሆንካ አልችልም፣ በቃ ተወኝ በቃ ግልጹ ነግሬሃለው እራቀኝ ትለዋለች፣ ማለት ነው። ነገር ግን እሱ ይሄማ እስኪ አይኔን እያየሽ አውሪ፣ አይኔን እያየሽ ተናገሪ፣ የእውነትም አንቺ ትጠይኛለሽ እንዲህ በጣም ነው የምጠላቅ፣ ስትለው ራሱ አላመናትም። እስኪ እውነት የምጠኝ ከሆነ የማትወጅኝ ከሆነ አይኔን እያየሽ ተናገሪ ስላት እውነት አላስቸላትም። እቅፍን ያደረገችው እውነት ለመናገር እቅፍ ስታረግ፣ አዎ እኮ ጽናት፣ እኔ እኮ አውቃለሁ መጀመሪያም የውሸት ነው የምታውሪው፣ እኔን ትወጅኛለሽ እኮ ሲላት፣ በቃ ምንም ማድረግ አልችልም። እናም ከዛ እስኪ አይኔን እያየሽ አውሪ ነው ያላት ኪራ ማለት ነው። ጽናት፣ አይኔን እያየሽ አውሪ፣ የእውነት አንቺ አትፈልግኝም ወይም ደግሞ የተፈጠረውን ነገር ይበድልኩሽም ነገር ካለ እያንዳንዱን ግልጽ አድርገሽ ነገርኝና መተው ካለብኝም እተውሻለሁ፣ እሺ። ግን ካልነገርሽኝ የተፈጠረውን ነገር እስካልሰማው ድረስ በፍጹም አንቺን ልተውሽ እኔ አልችልም ያላት። እውነት አይኑን እያየች ለመናገር አልቻለችም። በነገራችን ላይ በቃ አቅፋው በጣም ያዘነችው እና ክላሷ ላይ ያለችን መቶ ምን ሆነች ነው ይላታል። በጣም በቃ ከፍቷት ነው የሚያያት እና በእሷ የተነሳ ይኸው ኪራም መጠጡ ነው ያው እየጠጣ ነው፣ እየተበሳጨ ነው፣ እየሰከረ ነው። አሁንም ደግሞ እኔ ተወኝ ስላልኩ እኔ ለአንተ ልሆን አልችልም ስላልኩ እየሄድክ መጠጥ እየጠጣ ክስከር ደግሞ እኔ እነግርሃለሁ ራስን እንዳትጎዳ እያለችው ታስጠነቅቋለች ማለት ነው፣ ጽናት ማለት ነው። ምክንያቱም በጣም የምትረዳው በጣም የምታስብለት ናት ጽናት፣ በተለይ ለኪራ ማለት ነው። ነገር ግን ምን ታልቅ? አሁን ነው ምን አባቴ ባረግ ይሻለኛል? ምን ላድርግ? እሷ ራሱ እኮ ግራ ተጋብታለች። እውነት ሰክሮ ሲመጣ ሁሉ ታዝንለታለች። ደግሞ አሁን ስካር የጀመረው ትቶ ነበር እኮ ጽናትን ካሳመናት በኋላ ሁለቱም በፍቅር ህይወት ከቀጠሉ በኋላ የጦፈ ፍቅር ከጀመሩ በኋላ መጠጥ የሚባል አቁሞ ነበረ። ግን ይችን ሁለት ቀን ደግሞ መጣላት ጀምረዋል። ጽናት ደግሞ ያው ግዴታ የገባችውን ቃል ለመፈጸም ስትል ለተወሰነ ጊዜ ትርቃለች ማለት ነው። እና ለዛ ስለራቀችው ተናዶ ነው መጠጥ የሚጠጣው። ጽናተን ማጣት አይፈልግም። በፍጹም ኪራ በፍጹም በፍጹም አይፈልግም። እና እኔ እንደማስበው ከሆነ የእውነት ይሄንን እውነቱ ይሄን ምስጢር ጽናት ካወጣችው፣ አንደኛ የኪራ አባት ምን ይለኛል በሚለው ነው። የምር ሼም ይዟታል በጣም እየወደደችው እያፈቀረችው በመሀል እየተጎዳች ነው የእውነት መከራው በዛብኝ ብላ ነበር በባለፈው ስለዚህ አስባችሁ ጥሩ በጣም እየተጎዳች ነው ያለችው በመሀል እሷ በጣም እየተሰቃየች ነው ያለችው አንደኛ ትወደዋለች ታፈቅረዋለች ሁለተኛ ብዙ መስዋዕት ከፍላለታለች ለኪራ ያው ድራማ ቢሆንም ያው ለሌሎች ትምህርት ይሆናል ብዬ አስባለሁ ማለት ነው እና በጣም ጎበዝና ጠንካራ ናት ጽናት ለሌሎች አርያ የምትሆን ማለት ነው ሲቀጥል እዚህ የጽና ድራማ ላይ የሚሰሩ በሙሉ በቃ ይመቹኛል። የሚሰሩት ያው እያንዳንዱ ገጸ ባህሪያቸው በጣም ደስ የሚል ነው፣ በጣም የሚመች ነው። አሁን ላይ ምሩ በጣም በቃ አጥብቃ እየጠየቀቻት ነው። ራስሽም ተመልከች፣ ምን ሆነሽ ነው እስኪ ንገሪኝ እያለች ነው። ነገር ግን ግልጽ ልታደርግላት አልቻለችም። ያው ተስፋ አድርጋለሁ በቀጣዩ እያንዳንዱ ሚስጥር የሚወጣ ይመስለኛል ማለት ነው። እንዲሁም ደግሞ ሀሴትም ስለ አባቷ ታሪክ ለጽናት ስትነግራት ጽናት ደግሞ ለካ አስተዋይ ልጅ ናት ይመስለኛል፣ አስተዋይ ትመስለኛለች እያለች ነበረ። እንዲሁም ምሩና ሀሴትም አብረው ሲያወሩ ነበረ። አዲሷ የኪራ አዲሷ እጮኛ ማለት ነው እና የምትናገረው ንግግሮች በቃ ታሪክ፣ የተለያዩ ነገሮችን እንዲሁም ከኪራ ጋር አብረው ሲያወሩ፣ አብረው ሲጫወቱ ነበረ ማለት ነው ያሳለፈችውን ላይፍ በሙሉ እንዲሁም ደግሞ ፍቅረኛ አፍቁሯት እንደከዳት በቃ ያለውን ነገር ታሪክ ለኪራ ነገረችው። ከዛ ኪራን በጣም ያሳዝናል፣ የምር የሚያሳዝን ታሪክ ነው አሉ። እና አብሮ መጫወት ጀምሮ ማለት ነው። እየተጫወቱ እያለ በቃ በሆነ ነገር ነው። እየተጫወቱ እያለ እና በቅጣት ነው እንደዛ እየተጫወቱ እያለ እጄን መተኛል ስትለው እሷን ለማባበል ያህል ሊስማት ሲል እንደ አጋጣሚ ደግሞ ጽናት እየመጣች ጽናት ስትመጣ በጣም ነው የደነገጠው፣ የምር በጣም ነው የደነገጠው ከዛ በድጋሚም እየተጫወቱ እያለ እንደገናም ስትመጣ ጽናትዬ እንደምታስቢው እኮ አይደለም አላት። ማለት ነው እሷም ታውቃለች። በነገራችን ላይ በደንብ አርጋ ነው የምታውቀው ጽናት በደንብ አርጋ ታውቃለች ማለት ነው። እና ውዶቼ እንደተለመደው አስተያየታችሁን በኮሜንት አስቀምጡ። ጽናትና ኪራ አንድ ይሁን የምትሉ በላይክ ጀምሩ ማለት ነው። ዞሮ ዞሮ አንድ መሆናቸው አይቀርም። የዛሬው ቪዲዮ ይሄንን ይመስላል ማለት ነው። ስለነበረን ቆይታ እጅግ አርጌ አመሰግናለሁ። በጣም ወዳችኋለሁ። በጣም አከብራችኋለሁ ስለምታበረታቱኝ። ባይ ባይ